አሰላሙ አለይኩም ራህመቱላሂ ወበረካት። ውድ ቻናሌት ተከታታዮች እንዴት ናችሁ? ቤተሰቦች እንደምንዋላችሁ። እንዴት አላችሁልኝ? በያላችሁበት ሰላማችሁ ብዝት ተረፍ ይበልልኝ። ዛሬ ደግሞ የማሳያችሁ እንግዲህ ሁላችንም ያው እንግዲህ ቤት ሲኖረን በታዛችን እንደዚህ አትክልቶችን እንደዚ አድርገን ተክለን በጣም እንግዲህ ለአይናችንም ውበት ይሰጣሉ ጠቀምም አላቸው ማለት ነው። እንደዚህ አድርገን ተክለን አሁን እንግዲህ እቺ በነገራችን ላይ ይሄ የኔ አይደለም የጎረቤት ነው። በጣም የሚያምር ነው፣ እደጅ ላይ ተተክሎ። እንደዚህ አድርገን አንዳንዴን ነገሮችን ተክለን መጠቀም እንችላለን። እዚህ ጋር አበባዎች አሉ። እዚህ ጥቁር ጎመን አለ ማለት ነው። በጣም አሪፍ ነው። እንደዚህ እያደረገን መጠቀም እንችላለን። እደጃችን ላይ የሚፈሳሰሰውን ውሃ ያው ውሃ እንግዲህ መቼም ያው ውሃ ይኖረናል። ሁላችንም ቤት ውሃ ሲገባ የሚፈሰው የምን የሚለው በዛ በዛ እንደዚህ ልምልም ያለ አትክልቶችን በቀላሉ ነገር እንደዚህ እያደረገን መጠቀም እንችላለን። ውድ ቤተሰቦቼ እንግዲህ ለእናንተ ምንም የማላሳያችሁ ነገር የለም። ሁላችንም ዘወሮር እያልኩ አሳያችኋለሁ። ኢንሻላህ፣ ውዴቶቼ እንግዲህ እናንተም በሀገራችሁ ገብታችሁ እንግዲህ በቤታችሁ በደጃችሁ እንደዚህ አትክልቱን ያው እንደዚች ዙሪያ እየተካከላችሁ እያስዋባችሁ። በነገራችን ላይ እኔ በጣም አረንጓዴ ነገር በጣም ነው የምወደው በጣም ያምረኛል ማለት ነው። እና እንደዚህ በሚያምር አትክልት እነዚህ ደግሞ እንትን ያብባሉ፣ ግን ትንሽ ልጥፍ ያሉ አበባዎች ናቸው። እዚህ ደግሞ ጎመን አለ። እንግዲህ ይህን ይመስላል። ውድ ቤተሰቦቼ ላይክ ሸር እያደረጋችሁ እንግዲህ እኔ ሁሉንም ነገር ለእናንተ ለማሳየት ዝግጁ ነኝ። እናንተ ላይክ ሼር ሰብስክራይብ እያደረጋችሁ ብቻ አበረታቱኝ፣ ውድ ቤተሰቦች አሳድጉኝ። ነ ደግሞ ዞር ዞር እያልኩ ለእናንተ ሁሉንም የሀገራችሁን ትዝታ አሳያችኋለሁ ማለት ነው። ይሄ እንደምታየው ትዙ ተደጃችሁ ለምለም አርጋችሁ፣ በቃ ጎመናችሁን ትሰራላችሁ ማለት ነው እና በዚህ መልኩ መጠቀም ይቻላል እና እናንተም ደግሞ በሰላም ሀገራችሁ ገብታችሁ እንደዚች በደጃችሁ አትክልቷን ተክልክል አድርጋችሁ ያው መሽም ኢንሻአላህ ሰርተን ሰርተን ያው ሁላችንም የምንመኘው ነገር ስለሆነ ብዬ ነው ሁላችንም እኔ ራሱ ይሄን ቀን ወላይ ነው እንላችሁ በቃ አገሬ ገብቺ ነው በቤቴ እርፍ የምልበት ቀን ነበረ እና አልহামዱሊላህ ያው እንግዲህ ላላህ ምንም አይቀርበት። እንግዲህ በሰላም ገብቺ ይሄው በቤቴ ላይ አልሐምዱሊላ ጭብያለሁ። እናንተም ደግሞ ኢንሻአላ ካላህ ጋራ በሰላም ላገራችሁ በቅታችሁ እና ፈታ ዘና እንደምትሉ እንሻላ ተስፋለኝ። ውድ ሀገሬ ልጆች፣ እኔ ደግሞ ያው የእናንተ እገዛ ያስፈልገኛል። አበረታቱኝ፣ አሳድጉኝ፣ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ውዶችዬ ማለት ነው። ከእናንተ እገዛ ፈልጋለሁ። አበረታቱኝ ነው ምለው እና በጣም ነው የሚያምረው። እንደዚህ አትክልቶች ብዙ ነገሮች አሉ። እያደረገን እየተካከለን መጠቀም እንችላለን። ብዙ ነገር ማለት ነው እና ያው እንግዲህ ሰው ደህና ከሆነ እላችኋለሁ ውድ ቤተሰቦቼ፣ እና እናንተም በገራችሁ ገብታችሁ እንደዚህ ፈታ ዘና የምትሉበትን ቀን እመኛለሁ። እንሻላ ሁላችሁም፣ ያው እንግዲህ ሁላችን የምንሰደደው ሰርተን ለመለወጥ ነው። እንሻላ፣ እናንተም ደግሞ ጠንክራችሁ ከሰራችሁ የማትለወጡበት ምንም መንገድ የለ። የሰው ልጅ ጠንካራ መሆን ነው ማለት ነው። አልችልም ከማለት በቃ እችላለሁ እንሻላ እኔ ሰርቼ እለወጣለሁ ካለን ወላይ ነው የምላችሁ። መቼም የሰው ልጅ የማይለወጥበት ነገር ምንም የለም። ያው እንግዲህ እችላለሁ ይሄ ምን አባቱ ከኔ ሰርቼ የማላገኝበት ምንም መንገድ የለም ካላችሁ እንሻላ ሁላችንም የማናገኝበት ምንም መንገድ የለ እና ጥንክር ብላችሁ ሰርታችሁ እንግዲህ ቤትም የሌላችሁ ቤታችሁን ሰርታችሁ እንሻላ፣ በሀገራችሁ እንደምትፈታዘና ብላችሁ እንደምትኖሩ እንሻላ፣ ምኞቴ ነው ሁላችሁም። ወላይ ስደትን ምክንያቱም ሁላችንም አይተነዋል። ስደት መራራ ነው እና ውዶቼ በጣም ወላሂ ይመራል። የሰው ፊት ማየቱ በቃ ምን ልበላችሁ ብዙ ስቃይ ያለውና ውድ ሀገሬ ልጆች ሁላችሁም በስደት ያላችሁ በሀገራችሁ ገብታችሁ በቤታችሁ ላይ ፈታ ዘና እንደምትሉ ኢንሻላህ ተስፋ አለኝ ምኞቴ ነው። እና እኔ ደግሞ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ውድ መዳም ቅመሞች አሳድጉኝ ላለውኝ ውድ ቤተሰቦች እኔ ደግሞ ለእናንተ ዞሮ ሮር እያልኩኝ ብዙ እንግዲህ አንዳንድ ትዝታዎች ያው በስዴት ላይ ሆነን ያው ታውቃላችሁ ብዙ ነገር እያምረናል እና እኔ ደግሞ ለእናንተ ደፋ ቀና ብዬ እነሱን ለማሳየት እንሻላ ዝግጁ ነኝ። ውድ ቤተሰቦች እናንተ የሚጠበቅባችሁ ላይክ ሼር ሰብስክራይብ እያደረጋችሁ ማበረታታት ብቻ ነው። እኔ ደግሞ ለእናንተ እንግዲህ ሁሉንም ነገር ላሳያችሁ ወደድኩኝ፣ ማለት ነው እና እናንተ አበረታት ወይ ቅንነት ለራስ ነው። መልካምነት ለራስ ነው። ውዶቼ እንግዲህ በዚህ ቦታ አሳየን የምትሉ ካላችሁም ለማሳየት ዝግጁ ነኝ። ውዶቼ ሁላችሁንም እንግዲህ ያለው ያለው አበረታቱኝ። ቅንነት ለራስ ነው። አሳድጉኝ ሼር ላይክ ማድረግ ምንም እንግዲህ ጊዜ ወይም እንትን አይወስድባቸውም። መልካምነት ብቻ ነው የሚጠበቅባችሁ ማለት ነው። እኛ ጥሩ ከሆነን በቃ በጣም ቀላል ነገር ነው ማለት ነው። አንድ ሰው ለማሳደግ አምስት ደቂቃ አይፈጅብንም ላይክ ሽር አድርገን ብንወጣ ምንም ችግር የለውም ውዶች እና አግዙኝ። ያው በስደት ላይ ያላችሁ እህት ወንድሞቼ ከእናንተ ገዛ ፈልጋለሁ ለክሽር በማድረግ ውድ ቤተሰቦቼ እና ይሄን ይመስላል። እንግዲህ ያው እንደማታሳፍሩኝ ተስፋ አለኝ። ውድ ሀገሬ ልጆች አበረታቱኝ እላለሁ። ቅንነት ለራስ ነው፣ መልካምነት ለራስ ነው እና እናንተ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ብቻ ማበረታታችሁን አትዘንጉ። ውድ ቤተሰቦቼ እና ይህን ይመስላል እንግዲህ እላችኋለሁኝ። አበረታቱኝ ቅንነት ለራስ ነው። ፈታ ዘና እንደምትሉ አልጠራጠርም። በሀገር እንግዲህ ውዶቼ እና እያምራላ ፈታ በሉ። ፈታ ዘና እያላችሁ እኔንም አበረታቱኝ። ቅንነት ለራስ ነው እና ውድ ሀገሬ ልጆች እላችኋለሁ እንግዲህ ክሸር ባደግ አት ውድ ቤተሰቦቼ ማለት ነው። ነች ደግሞ አበባ ማሻላ ተምድር ሳትንሳ እዛው ሆና አብባለኝ ማለት ነው። ማማሯ ግን አላደገችም፣ እዛው ቦታ ሆና አብባለኝ። እና ያው እንግዲህ ማሻላ። በነገራችን ላይ አበባ እወዳለሁ እኔ አረንጓዴ ነገር አበባ ምናምን በጣም ውስጤ ነው፣ በቃ ያስደስተኛል። እና ውዶች እንግዲህ ፈታት ዘና በሉልኝ። ላይክ ሼር ሰብስክራይብ እያደረጋችሁ አበረታቱኝ። ውድ ሀገሬ ልጆች ላለውኝ ቅንነት፣ መልካምነት ለራስ ነው። ውድ ቤተሰቦቼ እንግዲህ አበረታቱኝ እላለሁኝ ሁላችሁንም አመሰግናለሁ። ውድ ቤተሰቦቼ እና በረታቱኝ ነው የምለው ውዶቼ፣ ማለት ነው ውድ ቤተሰቦቼ እንግዲህ